ከኔ በፊት ነበረ። አሁን ማን ነው እንደዛ ያለው ሲባል ሰው የሚለውን ኃይለ ቃል አስመረሽ ሰው ወይም ሰውነት ከማርያም የተገኘ ከሆነ አስቀድሞ በተስፋ ቃል ደረጃ ነበር ማለት ነው። በባይብል ነብዩ ዮሐንስና ነብዩ ኢየሱስ ሁለት ሁለቱም ነብይ ናቸው። ለምሳሌ ሉቃስ 1:76 ላይ መጥምቁ ዮሐንስ ነብይ ነው። ማቴዎስ 21:11 ላይ ደግሞ ነብዩ ኢየሱስ ይላል። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ክርስቲያን ወንድሞች ፊት ቀርቦ መወያየት ምንም የማያውቁ ሰዎች ማለ ተቀምጦ ጥቅስ እንደ መጥቀስ ቀላል አይደለም። ለካ ዘካርያ 99 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው ማቴዎስ ወንጌል 21 ላይ ሆሳዕና ባሪያ እያሉ ይጮሁ ነበረ ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ ህዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ ይበሏ አላወቁትም ንጉሳቸውን አዳኛቸውን አምላካቸውን አላወቁትም ስለዚህ ምን አሉ ነቢዩ ኢየሱስ ነው ብለው አሉ። ሰዎች እኮ ብዙ ነገር ይላሉ። የማቴዎስ ወንጌል 16 13 ላይ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጌታ ኢየሱስ ጠየቀ። እነርሱም አንዳንዱ መጥመቀ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ። ሰዎች ምን ይላሉ? ኤርሚያስ ነው፣ ኤልያስ ነው፣ ከነቢያት አንዱ ነው ይላሉ። ሰሞን ጴጥሮስስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መለሰለት። ስለዚህ እኛ የምንከተለው ማን ነው? ሐዋርያቱ ምን አሉ? ነው እንጂ ተመልካች የሞተን ሲያስነሳ ድንቅ ታምራትን ሲያዩ የተናገሩትን አይደለም። የዮሐንስ ወንጌል 20 28 ላይ ቶማስም ጌታዬም አምላኬም ብሎ መለሰለት። ቶማስ ምን አለ? ጌታዬም አምላኬም አለ። ኢየሱስ ምን አለው? ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው ብሏል ጌታ ኢየሱስ። አዎ አምላክህም ጌታህም ነኝ፣ ስላየኸኝ አምነሃል ብሎ ተቀበለው። ይሁዳ አንድ አራት ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። የአምላካችንን ጸጋ ንጉሳችንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። አንደኛ ዮሐንስ አምስት ሃያ እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ህይወት ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ሁለተኛ ጴጥሮስ አንድ አንድ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ። ሮሜ 9 5 አባቶችም ለእነርሱ ናቸው እና ከእነርሱም ክርስቶስ በስጋ መጠርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እሱ ለዘላለም የተባረከ አምላክ ነው አሜን። ሳሊ ሉቃስ 1 76 ላይ መጥመቅ ዮሐንስ ነቢይ ነው፣ መጥመቅ ዮሐንስ ነቢይ ነው ብቻ ብለን ለምን አለፍክ? የልዑሉ ነቢይ ነው፣ የጌታ ኢየሱስ ነቢይ ነው ብለን ለምን አላልክም? ሉቃስ ወንጌል 176 ደግሞም አንተ ሕፃን ነው የልዑል ነቢይ ትባላለህ፣ መንገዱን ልጠርግ በጌታ ፊት ትሄዳለህ። የልዑል ነቢይ ትባላለህ፣ መንገዱን ልጠርግ በጌታ ፊት ትሄዳለህ። ኢሳይያስ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። የሚመጣው ማን ነው? አምላካችን ልዑሉ ጌታ ኢየሱስ ነው ማለት ነው። ወንጌል አንድ ሰራሳ ላይ አንድ ሰው ከኔ በኋላ ይመጣል ከኔ በፊት ይልቅ የነበረ ሲል ከኔ ልቅ የከበረ ሆኗልና ማለት ነው። ሙስሊሞች ታማኝ አደሉም የምንለው ለዚህ ነው። ከኔ በፊት ነበረ ብሎ ሲል ከኔ በፊት የከበረ ነው ለማለት ነው። በፍጹም ስህተት ነው። ከአንድ ጀምረን እስኪ እናነበው እሱ ዮሐንስ ወንጌል አንድ ሰላሳ እና ያነበበው እስኪ እኛ አለፍ አለፍ እያለን ከአንድ እናምበው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ እንዳለ ስለ ክርስቶስ ኢየሱስ ነው እየተናገረ ያለው ክርስቶስ ኢየሱስ አስቀድሞ የነበረ እንደሆነ ያው ግን ውስታሱና ከኪሱ ነው ትርጉም የሚሰጠው። ሁሉ በእርሱ ሆነ ከሆነም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ በዓለም ነበረ አለሙም በእርሱ ሆነ አለሙም አላወቀውም የእርሱ ወደ ሆነው መጣ የገዛ ወገኖቹም አልተቀበሉትም ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ቃልም ስጋ ሆነ። እንግዲህ ያ አስቀድሞ የነበረው ቃልም እግዚአብሔር ነበረ ይለንና አታች ምን ይለናል? ቃልም ስጋ ሆነ፣ ጸጋና እውነትንም ተሞልቶ በኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየ። ዮሐንስ ስለ እርሱ መሰከረ፣ እንዲም ብሎ ጮኸ፦ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረ፣ ከእኔ በፊት ነበረ ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልኳችሁ ይህ ነው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ውስታሱና እንግዲህ ግሪከኛ እችላለሁ ይላልና፣ እስቲችን ተርጉምልን። ዮሐንስ 1 18 ላይ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው የሚለውን እስኪ ተርጉምልን። ስለዚህ እያለ ይሄዳል ማለት ነው። ስለዚህ ከእኔ በፊት ነበረ ብሎ የሚለው ዮሐንስ፣ አዎ አስቀድሞ የነበረው አምላክ ነው፣ በስጋ የተገለጠው። በስጋ ግን ዮሐንስ ይቀድማል እኮ፣ ግን አስቀድሞ ነበረ፣ ምክንያቱም እርሱ አምላክ ነው። ነቢያቱን የላከ አምላክ ነው። በነቢያቱ እንደሚመጣ ሲናገር ነበረ።